ሃይሚ ብሩክ ዛሬ ለየት ባለ ነገር መጠዋል። እንግዲህ እንደምታዩዋቸው እምር ድምቅ ፏፈሽ ብሎ መጠዋል። ሀይሚ ደግሞ እንግዲህ እንደሚታወቀው ብሩክ ቤቷን ያለው እንግዳ አለባት። እሷ አልጋዋን መልቀቅ ስለማትችል ወይም ደግሞ የሄደው እንግዳ አልጋዋን ማስለቀቅ ስለማይፈልግ ያለው አማራጭ ሶፋ ላይ መተኛት ነው። አሁን ላይ ግን ሶፋ ላይ መተኛት የለብም። ሶፋ ላይ መተኛት ይቅርብ፣ ይብቃ። ቁመትም ረዥም ስለሆነ እንግዲንም በደንብ እየዘረጋ እየተኛ ስላልሆነ እኔ ጋ መተኛት አለብ፣ አልጋው ላይ በማለት እንግዲህ ሀይሚ ጥያቄ አቅርባለታለች። ሙሺም እንደተቆጣች እንዴ ሶፋ ላይ ልጄን ታስተኝብኛለሽ? አልጋ ላይ ነው መተኛት ያለበት፣ የለመደውም አልጋ ላይ ነው ስላለችኝ አብረን ማደር አለብን ብላ እንግዲህ ለብሩክ ጥያቄ አቅርባለታለች። እሱስ ምን አይነት ምላሽ ሰጣት የሚለውን በደንብ እናወራበታለን። ሌላኛው ደግሞ እንግዲህ አንድ ቤት መኖራቸው ብዙዎቹ እንግዲህ እየጎረበጣችሁ እንደሆነ ተናግራችኋል። በዛ ጉዳይ ላይም ሀይሚ ያለውን እውነታ ያለውን ነገር በደንብ ማብራሪያ ሰጣበታለች። ሌላኛው ደግሞ ሀይሚ በጣም ከፍቷት ደብሯት እንደሆነ እንደነበረ ከቤትም እንደማትወጣ ከብሩካ ተጣልታ በነበረች ሰዓት በጣም ከባድ ጊዜ እያሳለፈች እንደነበረም ተናግራለች። ስለሱም ሀሳብ እንሰጥበታለን። በቅድሚያ እንዴት ናችሁ? የተወደዳችሁ የቻናሌ ቤተሰቦች፣ በያላችሁ በሰላማችሁ ይብዛልኝ። ላይክ ሼር፣ ሰብስክራይብ ስለምታደርጉኝ እጅግ በጣም አመሰግናለሁ። ኮሜንታችሁም እየደረሰኝ ነው። ወዳችኋለሁ፣ አከብራችኋለሁ። ዛሬ ደስ በሚል ሞቅ ሸበቅ ሸብረቅ ደበቅመቅ ፎለል ባለ ድምጽ ነው የመጣሁት። ደስ ይስላቸው፣ ደስ ይለኛል። እንደነገርኳችሁ ና እነሱ ብቻ ሳይሆን መኪናውም አምሮባታል። መኪናዋ ማለት ነው፣ የቡሩክ መኪና። ደስ ይላል። ለውጣቸው፣ በዚህ እድሜ እንደዚህ መለወጥ፣ እንደዚህ መቀሄድ፣ እንደዚህ ከፍ ያለ ደረጃ ላይ መድረስ፣ እንደዚህ ራስን ጠብቆ መኖር፣ ራስን አውቆ መኖር፣ በራስ በቃ ራስን ችሎ መኖር በራሱ ትልቅ ቻሌንጅ አለው። ይህንን ቻሌንጅ ደግሞ ተቋቁመው ያለፉት ሀይሚ ብሩክ ስለሆኑ ነውና ደስ ይላል። ፈጣሪ መረድቷቸዋል። የእነሱ ስኬት፣ የእነሱ ለውጥ ደስ ይለናል ማለት ነው እና ወደ ዛሬው ቪዲዮ ስመጣላችሁ፣ እንግዲህ ያው ብዙ ሰዎች እያሟቸው ነበረ የሚወዷቸውም ሰዎች የሚያከብሯቸውም የሚወዷቸውም ሰዎች የእውነት ለመናገር በጣም አስተያየት እየሰጡ ነበር። ያው የማይወዷቸው ሰዎች የሚጠሏቸው ሰዎች ከመሬት ተነስተው እነሱን እንዲለያዩ የሚፈልጉ ሰዎች ናቸው። ግን አሁን ግን ተቃውሞ የደረሰባቸው በሚወዷቸው በሚያከብሯቸው ተመልካቾቻቸው ነው እና ሳትጋባ አንድ ሴት ልጅ እንዴት ከወንድ ልጅ ጋር አንድ ቤት ትኖራለች እንዴትስ አንድ ላይ ታድራለች የሚል አይነት ሀሳብ አስተያየት አለ። እና በእርግጥ አዎ ከባድ ነው፣ ግን ደግሞ አብራችሁ አደራችሁ ማለት አብራችሁ አንድ ቤት ሆናችሁ ማለት አድርጋችኋል ግንኙነት ታደርጋላችሁ ወይ ደግሞ ሌላ ነገር ውስጥ ይገባሉ ማለት አይደለም። ሰው ራሱን አውቆ ከኖረ ብሩክም ራሱን ካወቀ ሀይሚም ራሷን ካወቀች አላማ ኢላማ ካላችሁ ምንም ኖርማል ነገር ነው። ዋናው መዋደድ ነው፣ ዋናው መተሳሰብ ነው፣ ዋናው መከባበር ነው። ሁሉም ነገር በጊዜው ደግሞ ሲሆን ደስ ይላል፣ ያለ ወቅቱ ያለ ጊዜው ሲሆን በጣም ያስጠላል። ከጥሩ ስነ ምግባር ወይም ደግሞ በክብሯ እንዳትደራደር ለሴትነት ያላችሁን ቦታ ለመግለጽ ይመስለኛል እንደዛ የምትሉት ክፋት የለውም። ግን በእኔ ብነግራችሁ የንያውን አሁን ፍቅረኛለኝ ከእሱ ጋር ብዙ ቀን ብዙ ሳምንት ቆይቼ መጣለሁ። ግን ያ ማለት አብሬ ያደርኩ ማለት ክብሬን ጣልኩ፣ ደግሞ ሌላ ታሪክ ተፈጠረ ማለት አይደለም። ዋናው ዓላማ ካላችሁ ማለት ነው። ወንድም በጣም ታግሶ ስሜታዊ አይሆንም። ሴት ልጅም እንደዛው ራሷን መጠበቅ ትችላለች፣ መጠባበቅ ትችላላችሁ። ኖርማል ነው። አንዳንዶቹ ደግሞ ድንገት አብሮ መኖር ይጀምሩና ሁሉን ነገር ጨራርሰው ወደ ሰርግ ይገባሉ። ያ ደግሞ ያው በእርግጥ አብሬው ከዛ ወንድ ጋር እስከመጨረሻው ጸነች የምቆይ ከሆነ ክፋት የለውም የፈለገ ነገር ግንኙነትን ባደርግም ኖርማል ነው ብዬ አስባለሁ። ግን ለሴት ልጅ ክብሯ ደስ የሚላት ማንነቷ በቃ እስከ ክብሯ ስትቆይ ወንድ ልጅም ያከብራታል። ሴቷን በራሷን በቃ ከፍ አድርጋ ራሷን በቃ ትልቅ ቦታ ላይ ትልቅ ደረጃ ላደርሳ ትኖራለች። የእውነት ለመናገር ማለት ነው። እና ሁሉ ነገር በጊዜ ሂደት ጓደኝነት አለ፣ ከዛ ፍቅረኛ መሆን አለ፣ ከዛ ደግሞ ትዳር አለ። ከዛ የሚባለው እያለ ቀጥሎ ቀጥሎ ቢሄድ የተሻለ ነው ብላ ብዬ አስባለሁ። የእኔ ማስተሳሰብ ነው። ግን ደግሞ በአንድ ሰው አንድ ሰው ጸንቶ ከኖረ ምንም ነገር ቢያደርግም ክፋትም ተንኮልም የለውም ብዬ ነው ማምነው የማስበው። እና ከዚህ አንጻር ሀይሚ አትጨነቁ አንድ ቤት ብንኖርም ምንም የተፈጠረ የሚፈጠር ነገር የለም አብረን እንውላለን እሱ ወደሚሄድበት ይሄዳል እኔም እዚህ እሆናለሁ ነው እያለች የምትገኘው ስለዚህ ይህንን ምላሽ እንዳገኛችሁ ተስፋ አደርጋለሁ እኛም እንተማመንባችኋለን አንዳንዴ ወጣ አለባሪ ቢኖርባችሁ ወይ ደግሞ ልክ ያልሆነ ነገር እያደረጋችሁ እንደሆነ ከምታወሩት አንጻር መገመት ማየት እንችል ነበር ግን እስካሁን ስርዓት ያለፈ ነገር ገደብ አላለፋችሁም በጣም በስርዓት የምትመሩ ሁለት ጨዋ ልጆች ናችሁ ማለት ነው እና ሀይሚ እንግዲህ ከዛ አንጻር እንግዲህ ብሩክን በብዙ መንገድ ፈተናው ታውቃለች። አንድም ቀን በፈተና ወድቆ አያቅም። ዛሬም አልወደቀም ማለት ነው እና ለእሷ ብሎ እንግዲህ ሶፋ ላይ ማደር ከጀመረ እንግዲህ ቀናቶች ተቆጥረዋል። ሀይሚም ያው አልጋዋ ላይ ተኝታ ክፍሏን ቆልፋ ነው የምትተኛው፣ ምናምን ነገር። አንዳንዴም ያው ያወጣ ስትሆኑ ጊዜያዊ ነገር ሊያታልላችሁ፣ ጊዜያዊ ነገር በቃ ሊያጓጓችሁ ይችላል። ግን ደግሞ ሀይሚ የጊዜያዊ ሰው አይደለችም፣ ብሩክም እንደዛው። ያ ነገር ደግሞ አብረው በፍቅር ጸንተው እንዲቆዩ ወይም ደግሞ አብረው አንድ ቤት ውስጥ እስከ ማደር ተማምነው እስከ ማደር ደርሰዋልና ይሄ ደግሞ ትልቅ ነገር የሚበረታታ የሚደገፍ ነገር ነው እና ሀይሚም ራሷን ታውቃለች፣ ብሩክም ራሱን ያውቃል ማለት ነው እና እዛ ላይ ከምታድር ለምን አብረኝ አታድርም ብላ እናቱን ይወዳል ያከብራል፣ እናቱ የምትለውን ነገር ይሰማል። በዛ መጣበታለች። ግን ደግሞ ያለውበት ቦታ ተመችቶኛል፣ ምንም አላልኩም፣ አላማረርኩም፣ አልተናደርኩም፣ አልተመቸኝም አላልኩሽም ስለዚህ ችግር የለውም ነው እያላት የሚገኘው ግን አንዳንድ ወንዶች እውነት ለመናገር ማለት ነው ብሩክን በዚህ መቶ ፐርሰንት የማደንቀው ማከብሮ ነገር ነው፣ ማከብሮ ፓርት ነው። እና እንኳን ይህንን አጋጣሚ አግኝተው አንድ ሴት እንኳን አንድ ክፍል ውስጥ እንኳን አንድ ቤት ውስጥ አብሮ ኑራ ይቅርና በውጭ ያለችን ሴት ራሱ እንዴት አባብለው አታለው ወደ ክፍላቸው ወደ ወርማቸው ወስደው ጉድ እንዴት እንደሚያደርጉ ነገ፣ ደግሞ ከነገ ወዲያ ከስታረግዝ አላውቅልሽ የሚሉ ወንዶች ብዙ አሉ፣ በጣም በሺ የሚቆጠሩ ወንዶች ማለት ነው። እና ብሩክ እንደዛ አይደለም። ሴቷ እየለመነችው ራሱ አይሆንም ነው ያላት። በቃ አይሆንም፣ ላደርገው አልችልም። ሁሉም ነገር በጊዜው ነው ሲሆንም በቃ ደስ የሚለው ነው ያለውና እሷ ደግሞ አብረን ብንተኛ ምን ይፈጠራል? ምን እንዳላረግ ፈርተ ነው ስትለይ ግን ስትለው አስታቀጭኝ ወይኔ ብሩክ ደግሞ እንዴ ማንን ማን ማንን ምንድን ነው የሚያደርገው ማን ማንን የሚፈራው አለ እና አብዛኛውን ጊዜ ወንዶች ነው የሚፈሩታ ሴት ልጅ አትፈራምና እሷ ደግሞ ምን እንዳላረግ ፈርተ ነው እያለችው ነበረና አራቱ ልጆች ቢፈጠሩ እኛ ደስ ይለናል እናንተ ብቻ አደላችሁም ሀይሚ ደግሞ ለትዳር ወይ ደግሞ ልጅ ለመያዝ ብቁ አይደለም እያለች ነበረ ና ሁሉም ሰው ከእናቱ ወድ ተምሮ አይወጣም በነገራችን ላይ ማለት ነው አራቱ ልጆች ግን ስርዓት ባለው መንገድ ፍቅር ላይ ከዛ ደግሞ ትዳር ከዛ ደግሞ ልጅ የሚባለው ነገር ሲመጣ ለቤተሰብም ለራስም ትልቅ ክብር፣ ትልቅ ማዕረግ አለው። የኢትዮጵያ የራሳችን ባህል አለን፣ የራሳችን አኗኗር ዘይቤ ያለንና ያ ነገር ቢሆን የተሻለና ደስ የሚል ነገር ይኖረዋል ብዬ አስባለሁኝና አራቱ ልጆችን በእቅድ ነው መምጣት ያለባቸው እያለ ነው ብሩክ። በምንም ነገር በቃ ሊሸነፍላትም ሊረታላትም ሊታለልም በቃ በስሜቱ ሊነዳም አልቻለም። በጣም ያስገረመ ነገር ማለት ነው። እና ደስ ይላል። አንዳንዴ ሰው እንስሳ የሚሆንበት ጊዜ ያለና ሰው ሰው የተባለው በአስተሳሰቡ በአመለካከቱ ነገን አርቆ በማሰቡ ነው በማንሰላሰሉ ነው። ሌላ ትርጉም የለውም። እና ብሩክ ደግሞ ሊሸነፍ አልቻለም። ሀይሚ ያው ልጅ ለመውለድ ለማቀፍ ራሱ በጣም ነው ፈራ እያለች ነበረ። ልጅ ሲሰጥሽ እንደው በሰጠሽ እግዚአብሔር አምላክ። የእውነት ለመናገር ግን ከትዳር በኋላ ሆኖ ደስ የሚል ልጆች ወልዳችሁ አንድ ላይ ብትኖሩ። እኔም እንደዛ ነኝ፣ በነገራችን ላይ ያው ልጅ አልወለድኩም እስካሁን። በወልድ እንዴት ብዬ ነው የሚይዘው፣ እንዴትስ ነው የማሳድገው የሚለው ነገር ሀሳብ አለብኝ። ግን እናት ስትሆኑ ሁሉን ነገር ታቁበታላችሁ። እናት ከእናቷ ወድ ተምር አይደለም እናት የሆነችው ገባችሁ እኛም ከእናታችን ሆድ ተምረን አይደለም የምንወጣው። ያለውን ነገር እናያለን። ደግሞ አጋዥም አብሮን እግዚአብሔር ይመስገን። እንደውም ጥሩ አማት አለችሽ፣ ሙሽም ትመጣልሽ አለች። ደስ የሚሉ እህቶች አሉሽ፣ ይመጣሉ። ለሩታም ደስ የሚል እንክብካቤን እያደረጉላት ነው የሚገኙት። እንደገናም እናትሽማለች ኖርማል ነው ሃይሚዬ ብቻ ግን እናንተም በፍቅር ያኖራችሁ በትዳር ያኖራችሁ አብሮ ያኖራችሁ ፍቅራችሁን ያብዛው ነው የምለው እና ደስ ይላል። በዚህ ዘመን የእውነት ራሱን ጠብቆ መኖር ትልቅ ነገር ነው ወጣቱ እግዚአብሔርን ምላችሁ ለምስት ደቂቃ ስሜት እንጂ የሚጨነቅ ነገ ከነገ ወዲያ ለሚሆነው ለሚፈጠረው ነገር ምንም አያስብም የሚያንሰላስልም አሁን አንድ ሰው ምድራዊ ህይወት ነው የሚያስጨንቀው ወይስ ያኛው አለም ነው ወደዛኛው ዓለም ስትሄዱ ዘላለማዊ አለም ነው ወይስ ደግሞ እዚ ያለው አጭሩ ዕድሜ ነው ሊያሳስባችሁ የሚገባው ለስጋችሁ አትሯሯጡ አንዳንድ ሰው ምድር ላይ እንደፈለገ ሆኖ ኖሮ የላይኛውን የሰማዩን ቤት ወይ ደግሞ ያኛውን አለም ደግሞ ምን ሆናለው ብሎ ወይ ደግሞ ምን ያጋጥመኛል ብሎ አያስብም። ምድራዊ ነገርን ብቻ ነው የሚያስበው እና ያ ነገር ደግሞ ትክክል አይደለም። አንዳንዴ ከአምስት ደቂቃ ስሜት በቃ ህይወታችሁን ሙሉ የምትኖሩበትን ኑሮ ነው ማሰብ ያለባችሁ። አምስት ደቂቃ ስህተት ሰርታችሁ ለአስር ደቂቃ ስሜት ብላችሁ እድሜ ልካችሁን ስትጸጸቱ የምትኖሩበትን ነገር ማድረግ የለባችሁም ብዬ እንግዲህ እናገራለሁ። ሀይሚ ትናንትና ብሩክ እንግዲህ ጨው በጨው አድርጓት ነበር፣ ጨጓሯ እስኪላጥና በጣም ከባድ ነበረ። ትመጣለች የመልስ ምት ትሰጣለች ብዬ ነበር። ቃሏን አላጠመችም፣ መጣለች እና ዛሬ ግን ሁሌ የምታመጣው ሀሳብ አስተማሪ ነው በእውነት አንደኛ አብረው ቢኖሩም አንድ ቤት ውስጥ ምንም እየተፈጠረ እንዳልሆነ ለተመልካች ለማስረዳት የሚወዷት የሚጠሏትም ሰዎች አብረው እያደሩ እንደዚህ ሳይጋቡ እንደዚህ ያደረጉ እንደዛ ሌላ በቃ ብዙ ታሪክ አርግዛለች፣ ሁሉ ብሎ የሚያወራ ሰው አለ። ስለዚህ ለዛ መልእክት ይሆነኛል ብላ ስላሰበች ነው። ሁለተኛ ነገር ደግሞ አንድ ሰው አላማ ካለው ተጠባብቆ ተከባብሮ መኖር እንደሚችል ትልቅ መልእክት እንዳለው እየተረዳው እያየው ነው የሚገኘው። ሌላኛው ደግሞ ያው ለብሩክም እሷም ብሩክ ለእሷ ያለውን ቦታ ለማወቅም ይረዳታል፣ ይጠቅማታል ብዬ አስባለሁ። ኤኒዌይስ ግን በጣም ብልጥ ናት፣ በጣም ጎበዝ ናት፣ በጣም ንቁ የሆነች ሴት ናት እና ደስ የሚል ነገር ነው ያደረገችው። ብሩክም አላሳፈራትም። ደስ በሚል ሁኔታ ተሳስቀው ነው የተለያዩትና መኪናው እንግዲህ እንደምታዩት ተቀያይሯል። በጣም ቀይ በቀይ ሆኗል። አሪፍ ነው፣ ደስ ይላል። መኪናውም ጃኬቱም፣ ጫማውም ቀይ ነው። ይመቻቹና መኪናዋን በጣም እንደሚንከባከባትና ሽቶ ሳይቀር እንደሚገዛላት እየተናገረች ነበር። ስለዚህ ለኔም ሽቶ ያስፈልገኛል፣ ለመኪናው የሆነ ነገር ስትገዛ ለእኔም ያስፈልገኛል እያለችው ነው የምትገኘው። ለማንኛውም ግን እግዚአብሔር ፍቅሩን ያብዛላችሁ። እነዚህ አራት ልጆችም ተወልደው እናንተም እኛም ለማየት ያውቃል ለማለት ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ቅመማ ይመች ሰውን ለማስረዳት መውጣት፣ መልፋት፣ መድከም የለብሽም እንጂ ብቻ ያመንሽበትን ነገር አድርጊ። አደራ ምልሽ ነገር ያው በእርግጥ ምንም አደራ የሚያስብል ነገር አይደለም። ኦልሬዲ ራሽን ጠብቀሽ የምትኖሪ ጀግና፣ ትሁት፣ በጣም አስተዋይ፣ እንቁ የሆንሽ ልጅ ነሽ። ላንቺ አይጠፋችም ግን ደግሞ ጊዜያዊ ነገርን አደራ እንዳታስቀድሚ ነገሽን በደንብ አርቀሽ አስቢ ለማለት መልእክቴን ለማስተላለፍ ነው። ብሩክም ይህንን ልቦናህን፣ ይህንን አስተሳሰብህን አይቀይረው ጥሩና መልካም አስተሳሰብ አለ። ፍቅራችሁን ያብዛው። ሁለታችሁ ስትዋደዱ ደስ ይለናል እኛ ከፍቷችሁ ማየት አንፈልግም። ሁለታችሁንም በተለይ ደግሞ ሀይሚዬን እና ፈጣሪ አይለያችሁ ነው የምለው። የነበረኝ ቆይታ ይሄንን ይመስል ነበረ። እናንተስ ምን ተሰማችሁ? ምን አያችሁ? ከዛሬው ቪዲዮ ምን አይነት ነገሮችን አገኛችሁ? ምን አይነት ትምህርቶችን ስ ወሰዳችሁ? ሀይሚስ፣ የሰራችሁ ስራ ምን አይነት ነው ብላችሁ ታስባላችሁ? እኔስ በሰጠሁት ሀሳብ አስተያየት፣ እንግዲህ ኮሜንት ላይ እናንተም እንዲህ ቢሆን፣ እንደዚህ ነው፣ እንደዚህ ተሳስተሻል፣ ወይ ደግሞ እንደዚህ ያልሽው ነገር ትክክል ነው ብላችሁ የምታስቡትን ነገር አስቀምጡልኝ። ስለነበረ ቆይታ ቴንኪው እያልኩ ወዳችኋለሁ ሰናበታችኋለሁ።